ወዲህ ዛሬ ደግሞ አንድ ርዕስ ወደ እናንተ ይዤ የፈጠ ዘና ያደረጋል ንወይ ብታብይ መጥቻለሁ። ርዕሱም ምንድነው በጥቅምት አንድ አጥንት ስንል ምን ማለታችን ነው የሚል ርዕስ ነው። ስለዚህ ገባገባ እያላችሁ እንጫወት ማለት ነው። ስትመጡ ያው እንደተለመደ ላይክ፣ ሰብስክራይብ ወይም ደግሞ ኮሜንት፣ የተለያየ ሀሳብ አስተያየት ካላችሁ አስቀምጡን አንዳትረሱም ስትመጣችሁ፣ በጣም አመሰግናለሁ እያልኩኝ ዛሬውን ሐሙስ ምሽት በዚህ ከፍጨዋለሁ ማለት ነው። ስለዚህ ከነወሳህ ለን ቶሎ ተጫዋወቱ እንጫዋወት ብያለሁኝ።

ቤተሰብ እንግዲህ ተባራቸው ተባራቸውን ልመሰል ሰዎቻችን እንግዲህ ስንጠፋ ያው አስቸጋሪ ነው። እንዲሁም ሰዓቱም ምንም ሲገዘው ስንጠፋ እናንተ የገባችሁ አይደለም ማለት ነው። እዚህ ገባገባ እያላችሁ የተለመደው ሃሳብ፣ አስተያየት፣ ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። ስለመጣችሁ እናመሰግናለን። ስለዘየራችሁ ዘያሪ ያሳጣችሁ ያላችሁ በሰላማችሁ ዝት ይበል ላይክ እያደረጋችሁልኝ፣ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ታደርጉኝ። እንግዲህ ከ400 ወደ 500 እንሸጋገራለን ማለት ነው። ላይክ አርጉ እስኪ ቤተሰብ ሰላምታችሁ እና እናመሰግናለን። ዛሬ እንግዲህ አንድ ጥያቄ ይዘን የመጣው ማለት ነው። ጥያቄውን ያው እኮ ሰፍራ ዋለው በጥቅምት አንድ አጥንት ይባላል ብዙ ጊዜ እና ምን ማለት ነው? እንዴት ነው የሚለው ነገር እስኪ በገባችሁ መልኩ ኮሜንት አስቀምጡልኝ። አብዙ ጊዜ ጎራ በጥቅምት አንድ አጥንት ይባላል ምን ማለት ነው? እንዴት ነው? ከምን አኳያ ነው የሚለውን ጥያቄ እዚህ ላይ መጣው ማለት ነው። ስለዚህ ኮሜንት እያደረጋችሁልኝ ላይክ አድርጉ። ሰብስክራይብ ማለት አዲስ የሆናችሁ ሰብስክራይብ አድርጉኝ ቤተሰብ ስክራይበሩ ላይክ ማድረጉ ላይ ስለመጣችሁ አመሰግናለሁ። ሽክራም ብያለሁኝ እና ጥያቄዋን እስኪ ሞክዋስ ሞክ ብዙ ጊዜ እንግዲህ አንዳንድ ሰዎች ወይም አብዛኛው ማህበረሰብ ይባላል ጥቅምት ነው ስለሚባል ምን ለማለት ተፈልጎ ነው? ጥያቄ ነው ነው። ሰላም ወንድም በላይ ነው። ዘቢባ ኢንፊኒቲ አዲስ ከሆነሽ ሰብስክራይብ ማድረግ እንዳይረሳ። ይሄ ደግሞ ጥያቄም መሞከር ትችላለሽ ማለት ነው። ጀምሬ ኮሜንት አድርጋለሁ ስወጣ። ጀምሬ ኮሜንት አድርጋለሁ ስወጣ። እሺ መርሃባ መለሳለሁ። ችግር የለውም መለሳለሁኝ። እሺ ተቆይሽ። እንዲሁም ብዙ ቤተሰቦች ይመጣሉ። እሱ ጋ መጨዋወት ትችላለሽ ማለት ነው። መዳመጥ ትችላለሽ ቆይቶ ሆኖ ቆየ ማለት ነው እንግዲህ፣ አዳዲስ ቤተሰብ ሲመጣ እንደ ሰብስክራይብ ይደረግ፣ በራሳችን አንድ እንሁን፣ እንደማመር ሰብስክራይብ እንደደረግ። በቃ የማይመቻችሁ ነገር ካለ እንደዚህ እንደዚህ የምትሠሩ የሚለውን ነገር ኮሜንት ብታስቀምጡልኝ ነው ደስ ይለኛል ማለት ነው። እኔም እንደዛው

ጥያቄውን ምንድነው ታላች? ጥያቄው ስ ጥያቄውን የመዜ ሞክሪ። ጥቅምት አንድ አጥንት ሲባል ምን ማለት ነው? ምን ለማለት ተፈልጎ ነው? ወይም ጥያቄ ነበር? ምን ይመስልሻል?

ኦኬ፣ ጥያቄውን ማሰማሽም ጥያቄው እንግዲህ ኮሜንት ላይ ጽፍ ነበር ማለት ነው። አንዴ ነበር ስለ በጥቅምት አንድ አጥንት ስንል ብዙ ጊዜ በእኛ ጋር ባህል ሁኔታ ያባባሉ። ብዙ ሰው በጥቅምት አንድ አጥንት ይላል፣ ይተካላ። በጥቅምት አንድ አጥንት ማለት ምን ማለት ነው? ምን ለማለት ተፈልጎ ነው? ተምና ፈያ ነው የሚለው ጥያቄ እንዲ ነው ወይ? አንቺ ምን ይመስልሻል? ወይም ምን ታያለሽ? ለማለት ፈልጌ ነው ማለት ነው።

እንግዲህ ዛሬ የመወያ ርዕስ መርጬ ይዤላችሁ የመጣሁት ጥቅምት አንድ አጥንት ይባላል እና በእኛ ሀገር አባባል ምን ለማለት ተፈልጎ ነው ወይስ ምን ማለት ነው የሚለውን እንደ ርዕስ አድርጌ ይችላል ነው። ሁላችሁም የመስታችሁን ከዛ እንግዲህ ከዛን አንግል ምትሉት ነገር መሞከር መመለስ ትችላላችሁ ማለት ነው። እየመለሳችሁ ተሳተፉ፣ ተጫወቱ፣ እንዲሁም ደግሞ ሰብስክራይብ ተደራረጉ አዲስ ሆናችሁ

እናንተ አቋያ ምንድን ነው ምን ሊሆን ይችላል ታስባላችሁ ወይም ትገምታላችሁ? የቀልድ ገምላችሁ በጥቅምት አንድ አጥንት ይባላል ብዙ ጊዜ እንደኛ ሀገር እንደ ባህር አብዛኛው ቦታ ይባላል በጥቅምት አንድ አጥንት ሲባል ምን ለማለት ተፈልጎ ነው እንዴት ነው ጦሮ ኮሜንት ብታስቀምጡ ነው ደስ የሚያመራ ነው ለምን ረስ መርጬ መጣሁ እሱ ነው ማለት ነው

ታውቅ ያለሽ በጥቅምት አንድ አጥንት ይባላል ብዙ ጊዜ በተለ በተለይ ለማለት ተፈልጎ ነው። ወይም ምን ማለት ነው? ይሆናችሁ ባላችሁ ላይክ እያደረጋችሁ ሰእስክ ያደረጋችሁ ስምንት ሰው አለ። ስለዚህ ከምስ ሰው ላይክ አድርጓል። ሶስት ሰው ላይክ አደረገ ማለት ጥያቄውንም ሞክሩ። የእናንተም ማሳብ አስተያየት ታላችሁ ኮሜንት ማስቀመጥ ትችላላችሁ ኮሜንት ማስቀመጥ ትችላላችሁ። አንድ ጥያቄውን የሞከረ ነው ሞክረው ሲልም መቼም ጠፍቶባችሁ ይሆን ብታችሁ ነው እንጂ ወይም ደግሞ ከቡያችሁ አይሆንም?

ሲሆን እንጂ ወይ ተጫወቱ እያወራችሁ ጥያቄውንም እየመለሳችሁ ጥያቄም ካላችሁ መጠየቅ ትችላላችሁ። ዳለም ረና አዲስ የመጣችሁ ምሽት እንዴት ነው? ቆይታ ሰላም እንግዲህ ጥያቄ ለመስጠት ጥያቄውን

ሰዎች ሲደራረቡ ምንም የሚታጡበት ነገር የለም ማለት ነው።